ስሚ ሃና፣ ላናግርሽ እፈልጋለሁ። ምን ነው ትዬ? ከዚህ በኋላ ቤተሰቤ ላይ እንድትቀልጅበት አልፈልግም። ምን አደረግኩኝ? አውቃለሁ። ልጆች ይወዱሻል። አንቺ ግን ይሄ መወደዳቸውን ተጠቅመሽ እጃቸውን እንድጠመዝዥ አልፈልግም። አረትዬ እያስጨነቁኝ ነው። ምን አጥፍቼ ነው? ልጅ ነኝ ምናምን የምትሆን ነገር ብታቆሚ ነው የሚሻልሽ። ለምንድን ነው የማቆመው? ምክንያቱም ልጄ ስላልሆንሽ። ይህን እርግጠኛ እንዴት ሊሆኑ ቻሉ? እንዳልሽማ ልጄ ብትሆኝ ዛሬ መተሽ ምርመራውን ታደርጊ ነበር። እትዬ ዛሬ እኮ የቀረሁት አባይን ሐኪም ቤት መውሰድ ስለነበረብኝ ነው። ሀና እኔ ህፃን ልጅ አደለው በቀላሉ አልሸወድልሽ። አረን ይዋሽ አይደለም የአባትሽ ቀጠሮ ትናንት እንደነበረ የርሳውት ነው። እንዲ ይመስልሽ ወይኔ ጉዳይ። ቆይ እትዬ ነገሩ ላስረዳውት ይረጋጉ። ያኔ አባትሽን ሆስፒታል አብረ እንደወሰድ ነው። ባትረሽ ኖሮ ውሸት ሽ አይታወቅብሽም ነበር። እትዬ ሀና አባትሽ ማሳከም ብቻ አለ የምትፈልጊው ያን ደግሞ ያደርግልሻለሁ። ይ ቃል ገብቼ ልሻለሁ አይደለም። ለምንድነው ይሄን ያህል ርቀት መሄዴ ያስፈለገሽ? እኔ እኮ ለገንዘብ ብዬ አይደለም፣ ልጆት ነኝ እያልኩ አለሁት። እና ለምንድን ነው? እውነተኛ ልጆት ስለሆንኩኝ ነው። እሱን ሄደሽ ምላስና አይናቸውን ላስተርሻቸው፣ ለነሰላም ንገሪያቸው። እትዬ ሀና አባትሽ ህክምናውን ጨርሶ ወንድም እየተመቸኝ አይደለም። ቆይ አንቺ ይሄን ያህል ምን እንዳይፈጠር ነው የፈራሹ? ቆይ ግን ምርመራው ሲታወቅ ምን ልናደርግ ነው? መቼም ሀኪሞቹ ተሳስተዋል አንልም አይደል? እሷ አያሳስብሽ፣ ለእኔ ታይልኝ። አክስቴ እንደዚህ የምትኩራሪበትን ነገር ንገርኝና እኔም ልረጋጋ። እኔ እኮ በጭንቀት ላብድ ነው እሱ አያስጨንቅሽም። ጊዜው ሲደርስ ይነገርሻል። እንዴት አያስጨንቀኝም አክስቴ! እንዴ አክስቴ፣ እዚህ ነሽ እንዴ? አዎ። እናት እንደሆነ ነገር አለሙን ትተዋለች። እህትን እኮ ላግዛት ብዬ ነው። ሀና እኮ ውስጥ መጣ መስራት ትችል ነበር። ዝምብላችሁ ነው የተጨነቃችሁት። ምናውራበ እንዴ፣ እንደዛ ነገር ይኸው እየደረሰ ነው። ጠራ አለው ነበርኩ። አንቺ ፍርሃትሽን በልክ አድርጊው ይልቅ እንደዚህ እየተደናበርሽ እቅዴን ታበላሸዋለሽ። ስሚ የምትባዩን ነገር በስነ ስርዓት እያደረግሽ ገንዘብ መሰብሰብ ነው፣ አለበለዚያ ደግሞ ከቤት ወደ ቤት እየተዘዋወርሽ እንደዚህ ወጥ ስትቀቂ ነው ህይወትሽ ምገፊ። ስርዓት ሽኛል፣ ሰምተሽኛል። ሰላማችሁ ይብዛ ውድ የኖላዊ ድራማ ተከታታዮች፣ ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የመስም ቻናል ቤተሰቦች እንዴት ናችሁ? ተማላችሁ ወይ? ቪዲዮስ ጀምሩ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩት። ወይዘሮ ሜላት ከወይዘሮ ባዩሽ ጋር እያወራች ነበረ። እቺ ሃና ጉድ እየሰራች ነው። በቤተሰብ የመሀል ጣልቃ እየባች ነው ተላታለች። ምን ነው ምን ተፈጠረ? ሜላት እየስጥላት ጭራሽ በልጆች መሀል ጣልቃ እየገባች ነው። ልጆችን ምን እንደሆነ አላውቅም ያምኗታል። እሷ ያለችውን ማመን ይፈልጋሉ፣ እሷ ያለችውን ያምናሉ። ስለዚህ ምን እንደማደርግ አላውቅም። ምናምን እንዳላባረራት ልጆቼ ምናምን ትላለች። ምን እንደምን ተፈጠረ ምን አደረገች ትላት ልጆች ነኝ ብላ አርፋለች። ያነ የእርግብን ታሪክ ይዣውት የመጣሁት የእርግብ ታሪክ ኔ ነው። እርግብ እየዋሸች ነው ነው የምትለው የእሷ ታሪክ የእኔ ታሪክ ነው ነው የምትለው፣ ትላታለች። የዘንድሮ ሰው እኮ አይናውጣ ነው፣ ግን ዴኔ ምርመራ አደረጉ ጥሩ ነው ሜላትዬ፣ ትላታለች። እንዴት ዋይፊዬ፣ ለምን እንደዛ ልሽ? ትላታለች። አይ ሙሉ ለሙሉ እርግብን እንዲቀበሏት ይሆናሉ ልጆቹ፣ ስለዚህ ይሄ ጥሩ አጋጣሚ ነው ስትላት ነው አይሆንም እኮ ተቀብለዋታል። እኔም ቢሆን ተቀብያታለሁ ሙሉ ለሙሉ ተቀብለናታል። እችኛዋ ናት እንጂ ጦሰኛ ምናምን ትላታለች። ምንም ችግር የለውም አይታወቅም ሙሉ ለሙሉ እንደዛ አትበይ፣ መመርመሩ ዴኔ የማድረጉ አይከፋም ትላታለች። ባዩሽ ምን ሆነሻል ዛሬ? አንቺንም እንደ ልጆቼ ምን አስበካችብኝ ምናምን ትላታለች። እና በጣም እምትገርም ናት ወይዘሮ የሚራት ማለት ነው በእውነት ሰራዊት ቅዱስ ሆነት በኖ ላዊ ደግሞ ሀና ስላስቀየማት ስላስከፋት፣ ልጄ ሀንዬ በጣም ይቅርታ ይቅር በይኝ ልጄ ይቅር ካላልሽኝ አልነሳም እያሉ እንደምታዩት ተንበርክከው ይቅርታ እየጠየቋት ነበረ። በጣም ይቅርታ ልጄ ያስከፍችሻለው አስቀይሚሻለው እያሉ፣ አባዬ እንደዚህ አትበል፣ አንተ ምን አድርገህ ነው ያስቀየምከው? አንተ ደግሞ ምን አጠፋህ? ምን አደረግህ? ትላቸዋለች ሀኒ ፓፓ ኖላዊ ወይም አይ ልጅ ቢሆንም ይቅርበኝ ይቅር ካላልሽኝ አልነሳም ሲሏታ አባዬ እሺ ተነስ ይቅር ብዬሃለሁ እንዴት ነው አንተ ይቅርታ እንዴት ነው አባት ልጁን ተንበርክኮ ይቅርታ የሚጠይቀው በጭራሽ እንደዚህ አታድርግ ትለዋለች ስላስከፋውሽ እኮ ነው አስጨነኩሽ አስለቀስኩሽ ልጄ ነስ ለቀስኳት ልጄ ነስ ከፋት ብዬ ተጨነቅያለሁ። ስለዚህ ይቅርበኝ ለት እሻበይ ተነስ ይቅርብ እያለሁ ብላቸው ታርቃለች ማለት ነው። ቤትም ሄዳ ስራ ቦታዋም ሄዳ ዛሬ ወደ ሆስፒታል ቀጠሮ ነበራቸው። ሆስፒታል ሄዳ እንደገና ወደ ስራ ቦታዋ ተመልሳለች። ወደ ስራ ቦታውም ስትሄድ ወይዘሮ መጀመሪያ ሰላም ነበረ ያገኘቻት ሰላምም ያው ሀኒዬ እማዬን አውቀሽ የቀረሽ መስሏት በጣም ተናዳለች። ስለዚህ እንትን በይ እያለችት ነበረ። በትግስት ተረጋግተሽ ስሚያት ምንም ጸብ ግርግር እንዳትፈጥር። በጣም ተናዳለች። አውቀሽ ዲኒን ያልፈለግሽ፣ ምርመራን ያልፈለግሽ መስሏት ምናምን እያለች ትመክራታለች ማለት ነው። ምንም ችግር የለም። ለምን ቀረሽ ክስጣለት፣ አባቴ እኮ አባይ ጋር ተጣልተን ትናንትና ቤት አልሄደም ነበር። ስለዚህ ዛሬ ሄደ ስትላት ተገረመች። እንዴት እና እናንተ እኮ እንኳን ልትጣሉ በስስት የምትተያዩ ናችሁ ምናምን ትላታለች። አው ግን ሳውና እንኳን አንዳንዴ እንጣላለን ትላታለች። እና ሰላምም በጣም ተገረመች፣ በጣም ተገረመች። ስምንተኛው ሺ ደርሷል በኛ ምናምን ትላለች። እዚህ ጋር እንደምታዩት ወይዘሮ ባይሽ እንትናን እርግብን ምንድን ነው የሚያርመደብሽ እኔ ወጥ ስሪ ብዬ ነው እንደ ላኩሽ እኔ የዚህ ቤት ልጅ ሁኝ ብልክሽ የምልክሽ አንቺ ወጥ ትቀቄልኛለች ትርመ ጠመጭልኛለሽ ኩሽና ገብተሽ ምናምን ትላታለች። ይች ሰላም እኮ ናት አክስቴ፣ ምን ላድርግሽ? ሰላም እኮ ነች። እኔ ላግዝሽ ብዬ አስገባ ስሪው ብላ ትታኝ ወጣች። ሰላም ጥምድ አድርጋ ይዘኛለች አክስቴ ትላታለች። ዝም በያት ያው እድሜዋ ስላለፈባት ነው ሳታገባ ምናምን በሱ እያበተመሳጨሽ ነው አትስሜት ምናምን ትላታለች። እሺ አክስቴ ግን ጨንቆኛል በጣም ፈርቻለው፣ በተለይ ሰላም ምንም ልታምነኝ አልቻለችም ምናምን እና ፈርቻለው በጣም ትላታለች። ዝም በለሽ አትምቦቅ ውጪ፣ አልኩሽ እኮ አትምቦቅ ውጪ እኔ ያለው ለሁሉም ነገር ሌኔም መደረጉ ጥሩ ነው ስት የሰማሁሽ ግን አክስቴ ለምንድን ነው ምን ተመመሽ ነው እንደዚህ ያልሽ ምናምን ትላት እኔ ጋር መፍትሄ ያለ አልኩሽ ጥላታለች። እና ወይዘሮ ባዩሻ አሁንም ተንኮሏ፣ ሴራዋ አላበቃም። አባባ ኖላዊም ማኪ ቤት ሄዶ መጥቷል። አሲርም መጥቶላታል። እና ሀንዬ ወደ ስራ ተመልሳለች ማለት ነው። ግን ስራው ቦታ ስትመለስ ወይዘሮ ሜላት በጣም ነው የጮኸችበት። በጣም ነው የተናገረቻት። አባሽን አሳክመሽ ወደ ደስ እስክትመለሽ ድረስ ምንም ነገር በታደርጊ ጠሮ ነው በልጆች ቤት ይማል ባትገቢ ጠሮ ነው እያለች እጅግ በጣም የሚያስጠላ መልኩ አስጠንቅቃታለች ማለት ነው። ሀናም በጣም ከፍቷት፣ እሽትዬ እኔ እኮ እውነተኛ ልጅሽ ስለሆንኩኝ ነው ትላታለች። ዝም በይ እውነተኛ ልጅ አንቺ አይደለሽም፣ አታፍሪ። ምናምን ለገንዘብ ብዬ አይምሰልሽ እኮን እኮ እንደዛ ደረብ ስራት ልታምን አልቻለችም። እንግዲህ አንድ ቀን እውነቱ ሲታወቅ ይጸጸታትና ትቆጭ ይሆናል። እስኪ ዴና የምርመራውን የምናየው ይሆናል ማለት ነው። ዴና በርግጥ የምታስቀይረው እርግጠኛ ነኝ ወይዘሮ ባዩሽ ማለት ነው። ከዶክተር ገንትን ብላ ዲኤንኤውን ታስቀይረዋለች። በእርግጠኝነት ያኔ ነው ሀና እዛ ቤት የሚጠሏት እነ ሰላምም ምናሴም ሁሉም የሚጠሏት ይመስለኛል። ከስራ ምን ምትወጣ ይመስለኛል። እና ትንሽ አስቸጋሪ ነው ይህን ይህ ህይወት። እስኪ የምናየው ይሆናል። እውነታውም በቅርብ እንደሚወጣ ተስፋ እናደርጋለን። ያሲል ጓደኛ ስለሚያስጨንቀው ሲል ገንዘቡ ከየት እንዳመጣው ምናምን የሚነግረው ይመስለኛል። እዚህ ጋር እንደምታያት ሀንዬ፣ ሰላምዬ ትናንትና የተቀየምኩሽ መስሎሽ ነው ምናምን ስትላት በየትኛው ንግግሬ ምናምን እስኪ አስታውሽኝ ተስታውሽኝ የማለት ቀልድሽ ነው ማለት ማለች፣ ምንድነው እስኪ አስታውሽኝ ስትላት፣ አንቺንም አንቺን ከሀና አላደርስሽም ሀንዬን በጣም ነው የምወዳት ያልሽኝ ምናምን ስትላት፣ እሱማ እውነታ ነው ሀናን አንቺን እማንቅሽ ትላንትና ነው። ሀና ግን ከዱሮ ከበፊትም ነው የማውቃት ሀና ማለት ለኔ እህቴ የሁሉ ነገር ናት። ሀና ላደርስሽ አልችልም። ትላታለች። ሰላምዬ ግን እኮ እኔ እህትሽ ነኝ ግን እኮ እኔ ነኝ እህትሽ ምናምን ስትላት፣ መዋለድ ቋንቋ ነው አለምናሴ ትላታለች። መዋለድ ቋንቋ ነው። ሀና ማለት ለእኔ ሕይወቷን የለገሰችልኝ ልጅ ናት ምናምን ደማን የለገሰችልኝ በደማ ውስጥ ደም ያለ ስትላት ይሄ እንደም ለገሰች ብላችሁ ነው እንደዚህ የምታደርጓት ምናምን ትላለች ማለት ነው። እና በቅርቡ ምእስክ እንደምጥጠተሰ እናደርጋለን። እስከዛው ግን ላይክና፣ ሼር ሰብስክራይብ አድርጉ። ውድ ቤተሰቦቻችን አብራችሁ ስለቆያችሁ እናመሰግናለን። መልካም ጊዜ